በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋ በብዙ ደግነት ፍቅርና ምሕረት የሚያስተዳድር አምላክና አባት ያለን ያላችሁ ከሰማያት የወረደ ከእናታችን ከእመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ ዕዳ በደላችንን ሲከፍል የተከፈለለት የዳነ ሕዝብ ያደረገን ወደ ዘላለም መንግስት የፈለሰ ሕዝብ ያደረገን እግዚአብሔር ልጆች ተብለን እንድንጠራ እንዲህ ያለውን ፍቅር የሰጠን እግዚአብሔር አብ በጌታችን በአምላካችን በኢየሱስ ክርስቶስ ስም ከመንፈስ ቅዱስ ካለ ዘላለም በአንድነቱ በሦስትነቱ የተወደደ የተመሰገነ ይሁን። እግዚአብሔር ልጆች ልባችንም ሳይሆን እምነታችን ማዳመጥ እንደሚገባን መንፈስ ቅዱስ ሊነግረን ነው ዛሬ የወደደው። በቅዱስ ሀሳቡ በቅዱስ ቃሉ ላይ ከተጻፉ የአባቶቻችን ታሪኮች ውስጥ አንደኛ በኦሪት ዘፍጥረት ምዕራፍ 26 ቁጥር አንድ ጀምሮ የተጻፈው ነው። ይሄም በአብርሃም ልጅ በኢስሐቅ ህይወት ውስጥ የተጻፈ ታሪክ ነው። ምን ይላል? ቁጥር አንድ ላይ በምድር ቀድሞ በአብርሃም ዘመን ከሆነው ረሃብ ላይ ረሃብ ሆነ። ይስሐቅም ወደ ፍልስጤም ንጉስ ወደ አቤሜሌክ ወደ ጌራራ ሄደ። እግዚአብሔር ተገለጠለት እንዳለው እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ በዚች ምድር ተቀመጥ፣ ከአንተ ጋር እሆናለሁ፣ እባርክሃለሁ። አሁን ተመልከቱ የእግዚአብሔር ድምፅና ይስሐቅ በዓይኑ የሚመለከተውን አነጻጽሉት በይስሐቅ አይን ፊት ያለው ከአብርሃም ዘመን አብርሃምን ካፈናቀለ አብርሃምን ግብፅ ሀገር ካሰደደው ድርቅ ወይም ረሃብ ዘመን በላይ እጥፍ የሆነ ረሃብ ምድር ላይ መውደቁን ነው የሚነግረል። ረሃብ ማለት ታውቃላችሁ፣ በኢትዮጵያ በሰባሰባት በጣም ብዙ ህዝብ አልቋል፣ ረግፏል። እንዲሁ ደግሞ በስልሳዎቹም ዓመተ ምህረት እንደዚሁ ብዙ ሰዎች በረሃብ አልቀዋል። መሬት ክቡ ብላ ትደርቃለች። ደመና ከሰማይ ይጠፋል። መሬትን አርሰው ደመናን ጠብቀው የሚያድሩ ገበሬዎች ከብቶቻቸውን ያነሱ የሚያብሉት ሲያጡ ይረግፋሉ። በዓለም ታሪክ ብዙ ሰው በረሃብ አልቋል። ረሃብ ስንናገረው ቀላል አይደለም፣ አይደለም ቋሚ ረሃብ አይደለም። ይወላችሁ ምሳችንን እስክንመገብ ድረስ የሚሰማን ስሜት ከባድ ነው። የአብርሃም ልጅ ይስሐቅ ዘመን ላይ የተገለጠው የተከሰተው ድርቅ እጥፍ ድርቅ ነው። እጥፍ ግብፅ ሀገር የሚያሰድድ አይነት። አባቱ በረሃብ ጊዜ ግብፅ ሀገር መውረዱን ይስሐቅ ያውቃል። የሰው መላ አለው። ሰው አደል። ቤተሰብ ውስጥ አባት የራሱ መላ አለው፣ እናት የራሷ መላ አላት። አንዳንድ ዘዴዎቻችን መላዎቻችን በእምነት የታሹ ወይም የተደገፉ ይሆናሉ። አለዚያም ደ በራሳችን ማስተዋል ምንመራቸው ሊሆኑ ይችላሉ። አብርሃም ወደ ግብፅ ሀገር ሄዶ ተፈትኖ ነው የመጣው። ረሃብ ሲያሰድድ ተሰደን ሄድንበት ሀገር የሚወስድብን ነገር አለ፣ የሚነጥቀን ነገር አለ። እንግዲህ ይስሐቅም የገጠመው ከባድ ድርቅ ነው እና ተንከራቷል። እሱ ከነበረበት ከቤተሳቤ ድንኳኑን ነቅሎ ወደ ጌራራ ወደ ፍልስጤም ንጉስ ወደ አቤሴሌም ሄዷል። ግን አቤሴሌም ጋር ሄዱ ብቻውን ይበቀው አልመስለኝ አይመስልም። ምክንያቱም ያው ፍልስጤም ነው አገሩ ከናን ነው እና የተሻለ አባይ ስላለ የተሻለ ልምላሜና ንግድ ያለበት ሀገር ግብፅ ነበረችው። ልቡ ወደ ግብፅ ተመለከተ። ግን እምነቱን የሚያነሳሳ ድምፅ ደግሞ ከሰማይ ይመጣለት። ይህ ሰው ልቡን ተከትሎ ሊሄድ ሲያስብ፣ የለም ልብህን ሳይሆን እምነትን ስማ የሚል ድምፅ ከሰማይ ይመጣለት። ወደ ግብፅ አትውረድ፣ እኔ ወደ እምብልህ ምድር ተቀመጠ አለው። የሚገርማችሁ በጣም ከባድ ውሳኔ በሚፈልጉ ጉዳዮች ላይ እግዚአብሔር ኖ ሲለን፣ በጣም የሚያስተነግጥም ውሳኔው ትክክል ነው ምክንያታዊ ነው የሚመስለው እግዚአብሔር ግን የለም አይሆንም ቢለን ያን ጉዳይ ግራ ነው የሚገባ። ብዙ ጊዜ እንደዚህ አይነት ነገር እኔ በግዴ ገጥሞኝ ያውቃል። ጭው ነው የሚልብን በቃ ለምን ምክንያታዊ ነው ብናደርገው ማድረግ የሚገባን አይነት ነገር ነው ግን እግዚአብሔር አይሆንም ይለናል። በጣም ከባድ ነገር ነው። ድሮም ቤት ውስጥ ተቀምጬ በነበረ ጊዜ ብዙ አገልግሎትም አልወጣም፣ ታስሮ እንደመቀበጥ በሉት ብዙ ዓመት ተቀምጬ ነበርና እግዚአብሔርን ፈቃድ ጠይቃለሁ። ምንድን ነው እንዳገለግለን የምፈልገው ሌላ ነገር አልፈለግም ከማገልገል ውጭ። ከዛ አንድ ትልቅ ኢንቨስተር ሰው መጣና ከቤተሰቦች ጋር ተነጋገርና፣ ለምን ስራ አይሰራም? አስመጭ ነው፣ አንድ የሆነ እቃ ያስመጣል፣ ቦታ ይፈልግ ይከራይና ይስራ እሱን ስራ ይስራ ይነግድ ብሎ ሀሳብ አመጣ እና ቀጥታ ሀሳቡን ይዘው መጡ። ለእኔ የሚያስቡ ሰዎች ናቸው፣ ቤተሰቦች ናቸው። ታውቃላቸው ቤተሰብ ደግሞ የሚምትሉት አይደለም። መጣ፣ ትልቅ ሰዎች ናቸው። አናገሩ እሺ ያልኳቸው እና በመጀመሪያ ግን ልጸልይበት ብዬ ጸሎት ተጸል እግዚአብሔር ፈቃድ አይደለም ያ ሥራ የእግዚአብሔር ፈቃድ አይደለም ብዬ መለስኩኝ። ለአንድ ሰው ማለት ያ ሰው ውጥቶ ወቅሶኛል። ልክ አደለውም። ስራ እንደማልወድ አድርጎ ተሰምቶታል። ስራ ስለማልወድ አደለ። የእኔ ልብ መለኮትን ለማገግን የተሰራ ልብ ነው። አያችሁ፣ መርካቶ ከገባው መርካቶ ገበቼ ነው መቅራት ያለብኝ። ልብ ይፈልጋል። በደንብ መንፈስ ይፈልግ። ስራ መንፈስ ይፈልጋል። እግዚአብሔርን በሀገልም የራሱ መንፈስ አለው። ደግሞ ሰው ካልፈቀደ እግዚአብሔር አንድ እርምጃ እና እንደ ጠጋበኛም አድርጎ የቆጠረኝ ሰው ይኖራል። መ ሊፈርድብኝ የሚችል ሰው ይኖራል፣ ግን እግዚአብሔር ኖ አለኝ። የራሱን ፈቃዱን የማያቅበት መነሽ ነበር። ኖ ሲለኝ እውነት ለመናገር ነው የምኩ መስራት ፈልጌአለሁ ጓጉቼ ነበረ። ግን ሁሌ ከባድ ውሳኔ ስትወስኑ፣ ውሳኔያችሁን ከዚያ ጋር ማመካከል አለባችሁ። እምነቴ ኖ አለኝ። ልቤ ግን ምክንያት አይሆኑ ታየ ስራ መስራት አለብኝ ብዙ ሰዓት ተቀምጬ ቤት እውላለሁ። እንደዛ አይነት ውስጥ ነበር። ግራ ገባኝ። ያንን ፍቃድ የእግዚአብሔርን ፍቃድ ለማሳወቅ ለቤተሰብ እንዴት እንደተጨነቅኩኝ እኔ የማቀ አልገባቸውም። የገባቸው ግን ቆይቶ ነው። በጣም ከቆየ በኋላ ውሳናችን የእኔ ትክክለኛ እግዚአብሔር የፈቀደ ውስጥ ፍቃድ ትክክል መሆኑ እኔም እነሱም ገባ። በዚያም እግዚአብሔርን ከብረዋል። አልኖርም ነበር እኔ ጠላት፣ እኔ ለመንጠቅ ነበር የፈለገው እንግዲህ ይውላችሁ ይሄ እንዲህ አይነት ውሳኔ መወሰን ቀላል ነው ማለት ነው። አሁን በብዙ ችግር ውስጥ እየሆናችሁ የቤት ክራያችሁን እንኳን መክፈል እያቃታችሁ እግዚአብሔር ደግሞ የሚሰጣችሁ ግብፅ ሀገር እናውረድ እና ግብፅ ሀገር ስራ አለ ብትባሉ ነው አትሄድም። ግብፅ ቢላችሁ ምንድን ነው የሚሰማችሁ? ይሳቅም። ይሄ የሆነ ቤተሰብ አለው ርብቃ የምትባል ሚስት አለችው። ግን አይሆንም፣ አይሆንም እና እኔ እዚ እዚ ላይ እዚ ምት ላይ ተቀምጠ እኔ እጥፍ እባርክሃለሁ እንዲህ በድርቅ ውስጥ በረከት አለ ወይ እጥፍ ከአብርሃም ዘመን እጥፍ የሆነ ድርቅ መሬት ላይ ወድቆ ኬት ነው ዘር የሚዘራው ቤት ነው የሚታጨደው ልብ ይህንን ሲመረምር ውሸት ምስሉ ይታየዋል እምነት ግን ያላየውን ስለሚያይ እውነት ነው ብሎ ይቀበላል ይስሐቅን የማደንቀው እግዚአብሔርን የሰማበት ውሳኔ ነው። ልቡን ሳይሆን እግዚአብሔርን አዳመጠ። አዎ ድርቅ ነው፣ መሬቱ አያበቅልም፣ ውሃ የለም፣ መስኖ መሆን አይችልም፣ ድርቅ ነው። አሸዋ ላይ ስንዴ ይበቅላል፣ እግዚአብሔር ብሏል ብሎ ይስሐቅ አመነ። እምነቱን ከልቡ በላይ አመነ። የእነዚህ ሰዎች ሕይወት ይውላችሁ መጽሐፍ ላይ ያለ የተጻፈው ሜዳ ላይ በትክክለኛው ሕይወታቸው ላይ ነው የምታዩት የእምነታቸውን ጥንካሬም ድካም። እውነት ለመናገር ይስሐቅ ከባድ እምነት ነው ያመነ። እባርካለሁ፣ አበዛሃለሁ፣ በስችው ምድር ተቀመጥ ብትደርቅም ሬሰ ላይ ተቀመጥ ያለውን ቃል አመነ። እኔ ከአንተ ጋር ሆናለዋል። ይውላችሁም እግዚአብሔር ከዝናብ በላይ ነው ከደመና በላይ ነው። ከለምለም እርሻ በላይ ነው። ከምንጭ በላይ ነው። እግዚአብሔር ከምንም በላይ ነው። እግዚአብሔር ከድርቅም በላይ ነው። ከጠራራ ፀሐይ ከደረቀ ድንጋይ መሬትም በላይ ነው። ከጭንጫ መሬትም በላይ ነው። ከኪሳራም በላይ ነው። ከመፈናቀልም በላይ ነው። ከስራ ከመቀነስም በላይ ነው። እግዚአብሔር እግዚአብሔር ከግሽበት ከኢኮኖሚ ቀውስን በላይ ነው። ከተሰቡ በሽታ ከዓለም ፍርሃትና ስርዓት ስጋት በላይ ነው እግዚአብሔር። የበላይ ነው ይስሐቅ አመን ሰው እንደ ሰው ሚያየውን እንጂ እምነትን ቀላል ነው የሚመስለው፣ ከባድ ነው ግን እምነትን፣ ማመን እግዚአብሔር ያለውን ማመን አይኑ እያያ- ያለውን ነገር ሳይሆን እግዚአብሔር ማመን። እነ ዘካሪያስ የከበዳቸው እኮ ይሄ ነው። አይናቸው የሚያው ሽንግልናን ነው፣ መላ ቅዱስ ገብርኤል ደግሞ መውለድን ነው የሚነግረው። እንዴት አድርጎ ይመን ዘካሪያስ? ልቡን ለማመን ነው የታገለው። ይስሐ ግን እምነቱን አመን። እግዚአብሔር ምድርን ሁሉ ለአንተም ለዘረም እሰጣለሁ ለአባትህም ለአብርሃም የማቁትን መሐላ አጸናለሁ። አሁን ለትንሽ ጉዳይ ነው መሬት አገር ለቆ ለመሄድ ያስበው። አንዳንዴ ትንሽ ጉዳይ ትልቁን ነገር ነው የሚያነቃንቅ። በቃ ይሄ ነገር ትቼው ይላሉ ብለን እንበሳጫለን። አንድ ቦታ ሄደን ወይ አንዱ ነጭ ወይ አንዱ ጥቁር፣ ወይ አንዱ አበሻ ወይ አንዱ ፖለቲከኛ ካድሬ ነገር ካለን አገሩን ለቀ መሄድ ነው የምንፈልገው። ትንሹ ነገር ትልቅ ነገር እንድንተው ሊያረገን ይችላል። ጊዜያዊ ነው ድርቅ ማለት መጥቶም ይጠፋ በዝናብ እና በለምለም በልምላሜ ይተካል። ሀገር ግን አትተካም። እግዚአብሔር ለአብርሃምና ለዘሮ የሰጠው ሀገር እስካሁን ዘመናለች፣ አትተካም። ይኸው እየተዋደቁላት ነው ያሉት ህዝቦቿ። ሀገር ጥሎ ለመሄድ ነው የፈለገው ነበረው። በልቡ ያለውን ሀሳብ እግዚአብሔር አውቋል። ልቡ ደክሞበት ነበረ። ብቻውን የሆነን እንደሆነ ተሰምቶት ነበረ። እኔ ከአንተ ጋር ነኝ ያለው አለ ምክንያት አይደለም፣ ብቻህን አይደለም። በቃ ልጅ ወልደህ ትሰፋለህ፣ ትበዛለህ፣ ትባረካለህ፣ መሬትህ ይለመልማል፣ ያፈራል። አይዞህ አለው። እንግዲህ ቁጥር ሁለት ላይ ይስሐቅም በዚያች ምድር ዘርን ዘራ በዚያችም ዓመት መቶ ዕጥፍ አገኘ። እግዚአብሔርን ባረከው። ይህን ቃላመንና እሺ ብሎ ድንኳኑን በዛው በጌራራ ተከለ በድርቁ መሬት ላይ እርሻ አረሰ። እጅግ ነው የሚገርመኝ ደረቅ መሬት ለማረስ ጠምዶ መውጣቱ በጣም ይገርመኛል። ዝናብ ሳይ አረሰ፣ ደመና ሳይ አረሰ። ይሳቅ ዘነባ አይልም። መቶ ዕጥፍ ግን አፈራ ይላል። ሕይወት በእግዚአብሔር ፊት ተአምራት ነች። የኪዳን ኑሮ ነው የእግዚአብሔር ልጆች ኑሮ ሰው ሀገር በድርቀ ተመታ ብሎ ተሰዶ ወጥቶ ይስሐቅ ግን ያረሰው መቶ ዕጥፍ አፈራ እግዚአብሔር ባረከው ለካ ከመዝራት አይደለም የሚታጭደው ለካ ከመስራትም ብቻ አይደለም የሚተረፈው ከመማርም ብቻ አይደለም ጠይብ የሚኮነው እግዚአብሔር እጅ ያስፈልገዋል ሰው እግዚአብሔር እጅ እምነት ይህንን ነው የሚያሳይ። ስለዚህ ልባችንን ሳይሆን እምነታችንን ማዳመጥ አለብን በየትኛውም የህይወት ውሳኔ ውስጥ። ሁለቱም በአንጻራዊነት ሲቀመጡ ልብ ምክንያታዊ ነው፣ እምነት ግን ሞኝነት ነው የሚመስለው። እምነትን ሰው ቢሰማው ሞኝነት እብደት ነው የሚለው። ልብን ግን ምክንያታዊ ነው አይቶ ነው የሚወስነው። እውነት ይመስላል ግን አይደለም። ከእግዚአብሔር ከሆነ ከልብ ይልቅ እምነት ይበልጣል ከልብ ሀሳብ ይልቅ እና ከልባችን ጋር ከምንመካከረው ምክር ከእምነታችን ጋር የምናወራው ምክር የበለጠ እግዚአብሔር ላይ ባለን መተማመን የምንወስናቸው ውሳኔዎች የበለጡ ናቸው። ይህንን ያስተምረናል። ይሳል የሰማነውን በልባችን ይጻፍልን። እግዚአብሔር ይባርካችሁ ይቀድሳችሁ። እስቲ ምን ተማራችሁ? እውነት ለመናገር እኔ በጣም ልቤ እየተነካ ነው። ይህን ትምህርት ያገለገልኳችሁ ምን ተማራችሁ እናንተስ?